ጉድ፣ ጉድ፣ ጉድ፣ ጉድ። ትክክል። ደህና ናችሁ ያላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ባያሌው፣ ኧረ እኔ እኔ ቆይ ቆይ ቆይ ቆይ ቆይ ቆይ፣ ልኡል ሄሉ ላይ መተት አስመትቶባት ነው። በደህናው አይደለም እንድምትሆኑ ነው አላችሁ። ጉድ! ኧረ፣ እናንተስ እንደምን ይሻላችኋል? አይ፣ ፋሚሊ ደግሞ ከመተት አይወጣም። እንደምን መተታም ከተታሙላ እና ይህን እንደዚህ መተት መተት መተት መተት ትላላችሁ። ስግጥ ያለ ስራ እየተሰራ ማለት ነው። አሁን ደግሞ ጭራሽ ልኡል ላይ ይዞራችሁ። ኧረ እናንተስ እንደው ወይኔ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻንዲ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም? እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበስክ የተሰማችሁን ሀሳብ አስተያየት በኮሜንት እንደተለመደው እንድትሰጡኝ እያልኩኝ እንግዲህ ዛሬም አንድ ሀሳብ ሰምቼና አይቼ በኮሜንት ነው ወደ እናንተ የመጣሁት። ትዝብቴ መናገር ስለፈለኩኝ ነው። እና እንግዲህ ልዑል በሚያደርገው ነገር በጣም አንዳንዶቻችሁ እየተንጨራጨራችሁ እየተቃጠላችሁ ትገኛላችሁ። ስሙን ካልጠራችሁ ሁላ በቃ አይሆንም አይነት ነገር ማለት ነው። በቃ ያለሱ መተንፈስ አንችልም፣ እሱን ካላማን፣ እሱን ካልሞጨቅን፣ እሱን ካልሰደብን አይሆንልንም ያላችሁ ኮሜንታተሮችም እያየሁኝ ነው እና እኔ ጥቂት ነገር ማለት እፈልጋለሁኝ። በጣም ያሳቀኝ ከትከትከትከትከት አድርጎ ያሳቀኝ ነገር የሚኖር ልዑል ሄሉ ከልዑል መላቀቅና መለያየት ያቃታት እውነቱ ጠፍቷት ሳይሆን አስመትቶባት ነው የሚል ኮሜንት አየሁኝ። አሁን እኔ ልሳቅ ወይስ ላልቅስ? አሁን በእናንተ ልሳቅ ወይስ ላልቅስ? ምናችሁም ነው የሚያማችሁ? ወገን ማለት ምን መጀመሪያ እኮ እናንተ አሁን ቪዲዮውን እረስታችኋል ብዬ አስባለሁ እንጂ እንደዚህ የምትሆኑ ምክንያቱ ቪዲዮ ተረስቷችሁ ነው። ልዑልና ያብ አብሮ በነበሩ ሰዓት እኮ ለሄሉ እኮ ምርጫ ተሰጥቷታል። ለያብም ለልዑልም እኮ ምርጫ ተሰጥቷታል። ፍላጎት ቢኖረው ያኔ ነበረ እሱ የሚፋለመው። እንደዚህ አሳልፎ እጇን አጠባብጦ እናንተ ጥሩ ፍቅረኛሞች ይወጣችኋል ጥሩ ትዳር ወደፊት ትመኝላችኋሉ ብሎ እኮ ራሱ አይርቅም ነበረ። ከዚህ ነገር አይወጣም ነበረ የዚህ ፍላጎት ቢኖረው ልዑል ማለት ነው። ኦኬ እንደዚህ ማለት እንዴት እንዳሰባችሁት ባላቅም፣ የዚህ ፍላጎት ያለው ሰው በቃ በራሱ መንገድ ይፋለማል እንጂ አሳልፎ አይሰጥም። ከመጀመሪያው ነው እያወራችሁ ያለሁት እንጂ አሁን ከሄደ በኋላ ነገሮች ከራቁ ከጠፉ በኋላ እንደዚህ አይነት ነገር ያደርጋል ብላችሁ ማሰባችሁ በራሱ የሞኝነት ጥግ ነው፣ በእውነቱ የሞኝነት ጥግ ማለት ነው። ሊቀጥል ደግሞ አሁን ላይ ኢቨን አሁን ላይ እሱ ህይወቷ ከእሱ ጋር በመሆኗ ለእሱ እዛ ያሉት እዛ ሀገር ላይ እስከሆነ ድረስ ልኡል የት እንዲሄድላችሁ ፈልጋችሁ ነው? ልኡል እኮ እዛ ሀገር ሄደው እሷም ብሎ ነው አደለ? ሄዱም ብሎ ነው ሄደው። ስለዚህ የት እንዲሄድ ፈልጋችሁ ነው? ከሱራቂ ከሱራቂ ከሱራቂ የምትሉት ይሄንን የሚያስረዳኝ ሰው ይኖራል። ራቂ ትላላችሁ። አሁን ለምሳሌ እዚህ ጋር ኮሜንት ላንብብላችሁ። ሄለን ከልኡል ካረክሽ መቼም አይቀበልሽም። ያብ እንደ ጅራት እያስከተልሽው ወንድ ልጅ እኮ ነው። ስህተት ፈጥረሻል። ከማንም እየሄደት እየሄድሽ አትለጠፊ። ልዑልም የምታፈቅራት ከሆነ ግልጹን ንገራት። አትጫወትባት፣ ወይንም እራቃት። ህይወቷን ትምራበት። ጊዜዋን አታባክንባት። እናንተ ኮ የያብ ጥፋት ምንም አልታያችሁም። አሁን እዚህ ጋር እያደረግ ያለው ነገር በቃ ሄሉ ላይ ብቻ ነው ጣታችሁን የምጠቁሙት፣ ልዑል ላይ ብቻ ነው ጣታችሁን የምጠቁሙት ያ ብያረግ ያለው ነገር ለእናንተ በጣም ቀላል ነው፣ ደስ የሚል ነገር ነው ይመስለኛል፣ በእናንተ አስተሳሰብ ማለት ነው። እንዴ እና እየች ልጅ እየተጎዳ እዚህ ጋር አየራስሽ ጉዳይ ብሎ ገፍትሯት እንዴት ነው የፈለጋችሁት? እንደ ወንድም እኮ አቅፎ ማባበል እኮ ግዴታው እኮ ነው። እዚህ ጋር አንደኛ የተፈጠረው ነገር በሱ ነው፣ ከእሱ ጋር በሆነ ነገር ነው። ሁለተኛ ነገር ከእሱ ጋር በሆነ ነገር እንኳን ባይሆን አንድ ሰው ተቀራርቦ በጓደኝነት ወንድና ሴት አብሮ ሊሆን አይችሉም አይባልም። እኔ ለምሳሌ ስነግራቸው አሁን በጣም ከአብሮ አደጌ ከልጅነት ጀምሮ በቃ ወንድም እናት ነን፣ እውነት ነው ሁለት ዳር ፈቷል። በእኔ ግን እኔ ንጹህ ወንድሜ ነው እስካሁን ድረስ። ግን ሴቶቹ አያምኑ ማለት እንደዚህ። ምንም አይተውብን እኮ አይደለም፣ በቃ ስንቀራረብ ዝምድና እንደሌለን ሲያውቁ፣ በቃ የሆነ ነገር ኑሮት ነው ይባላል። ግን እኔ ፍላጎት ቢኖረኝ ሁለቱ እስኪመጡ አልጠብቅም። ምክንያቱም እኔ እኔ ነኝ ከነሱ በፊት የማውቃቸው እኔ ነኝ። ልጁን የማውቀው ከነዛ በፊት ከነዛ ከሁለቱ በፊት በህይወቱ ከሚገቡ ሰዎች በፊት እኔ ነኝ የማውቀው። የዚህ ፍላጎት ካለኝ አሳልፌ አልሰጠውም እንደዛ ማለት ነው። አሁን ልዑልም ልዑልን ነው ቀድማ የምታውቀው። ሲቀጥል ደግሞ በመሀል ላይ በተፈጠረው ነገር ላይ ልዑል አሳልፎ ለአንተ ብሎ ሰጠው፣ የዚህ ፍላጎቱ ካለው ገባችሁ። አንዳንድ ጊዜ ቆም ብላችሁ አስቡት። እዛ ናሂጋ በሰዓት ነው በአንገት ሀብል ብላችሁ እየዬ እያላችሁ ነው፣ መተት ተደርጎበታል። ከመተት ውጡ፣ ከመተት ከኮተት ከሐተት ውጡ። የምንመተት ኮተት ነው። የፈጠራችሁን አምላክ እያመናችሁ ሀሳብ ስጡ፣ ቪዲዮ ስሩ፣ ኮሜንት ኮምቱ። ምንድን ነው ከመተት አመተት ከኮተት አኮተት ጋር እንትን ማለት መለጣጠፍ እኔ ከተ ምየለ ሳኩት እንደዚህ አይነት ኮሜንት ዝም ብለህ ምክንያቱም ላይም ቤት የሚጻፈው ስለሆነ አንዴ በሐብሉ ብሎ አሰርታበታለች፣ አንዴ በስልኩ አሰርታበታለች። ጥላላችሁ እሄ ድሮ እንደማይሆን አይቻለ አይቻለቅ እና ነይ ከዚ ልቁጥቁጥ ነገር ካልወጡን ያለያቸውም ሲጀመር እስክሮ ስክሮ ነው ማረጋቸው። ሄሉ ጥፋተኛንሽ ልዑል ምንሽ ነው? ለምንድን ነው እንደ ፍቅረኛ ናችሁ? ምንሽ ካልሆነ ምን ያደርጋል? ካንቺ ጋር በየቀኑ ካንቺ ጋር ነው። እንዳትር እንዳትታረቂ ከእሱ እንድትለይ በህይወትሽ ቁማር እየተጫወትሽ ነው። ያ ምንም ጥፋት የለበት መደባክሽ የለበትም። እንዴ ቆይ እናንተ እንዴት ነው ነገራችሁ? አሁን እኮ ያሉት አርባ ምንጭ ነው እንዴ? አርባ ምንጭ እሷን ብሎ ነው የሄደው። ማን ያውቃል የት ይሄድላችሁ፣ የት ይሄድ ከሷ ተለይቶ ጉድፈላ እንዴ። እዚህ ያኮ ሰከን ማለት ያለበት እኮ እንደ ወንድም፣ እንደ አባወራ መሆኑ እኮ ልዑል ያብ ነው። በቃ እሷ ላይ ኢቨን እሷ ቤተሰቦቿ ጋር ድረስ እስከሄደ ድረስ እምቡር ብሎ አሁን ያችኛውን ጎትቶ ሲመጣ ቤተሰብስ ምንድን ነው የሚለው? አሁን ቤተሰብን ለማየት እሱ ራሱ ምን አይን አለው? ከቤተሰቦቿ በላይ እሱ የእሷን ቤተሰቦች ለማናገር አይን እንኳን የለውም እኮ ኢቨን አሁን ይሄን የሰራችውን ነገር እሱ ይችን አምጥቶ ከመለጣጠፍ ቤተሰቦቿ ጋር ቀጥታ ሄዶ ይሄው የተሰራው ነገር ብሎ ቪዲዮ ቢያሳይ እሷ ታፍርበታለች፣ ቤተሰቦቿ ይቆጣሉ እሷን እሱ ግን ምንድን ነው ያደረገው? አሁን ቤተሰቦቿን የማየት አይንም የለውም፣ አቅሙም የለውም፣ አይችልም። ያለው አማራጭ ወደ አዲስ አበባው መመለስ ነው። ይህ ይችን ማትረባዋል ጎትቶ ወደ ሀገሩ ይመለስ በቃ። የሚሆናት ሰው አላማ ያለው ሰው ሲሆን በሱ ቦታ እናደዳለሁ፣ እውነት ነው። አሁን በያ ቦታ ብሆን ልክ ናችሁ፣ በወቅቱ ባየው ነገር ሊናደድ ይችላል። ነገር ግን እኔህን የተልቆሰቆሰ ውሳኔ አልወስንም ቤተሰቦቿ ጋር እስካለው ድረስ በቤተሰቦቿ ዙሪያ ስኮንን ድረስ ቁጭ አርጌ ቤተሰቦቿን እኔ ለማስተካከል ስሞክር እሷ ይህን ይህን እያረገች ስህተት እየሰራች ታበላሻለች። ስለዚህ ምን ትመክሩን አላችሁ? እናንተ ናችሁ ወላጆቻችን፣ እናንተ ናችሁ እናት አባቶቻችን። የምትነግሩን ነገር ካለ ንገሩን ይባላል እንጂ እንደዚህ ተነስቶ ስህተት አይደረግም። እዚጋ ደግሞ ምን ይላል ሄሉሻ የእንዳልክናት ምታምኑም ባታምኑም በየምክንያቱ ጸብ እየፈጠረ የሚጣላት እልሁ ሊወጣ ነው። ቆይ ከሄሉ ጋር እንኳን ተጣላ ቢባል ከምኔው ይች ልጅ ሊጠራት? መጀመሪያም አይወዳትም ያብ የሚባለው ሄሉ ያንቺ ባል የሚወድሽ የሚያከብርሽ እንዳልክ ነው። በቃ ይቅርበዩና እንዳልክ በልክሽ ተስፋ የተስፋው እንዳልክ ነው። ለአንቺ ብሎ ነው ያተረፈው። ረጋ ብለሽ በማስተዋል ሂጂ። ሄሉ እንዳልክ ጋሁኝ ደህና ሰው ነው ሴሰኝ አይደለም በኋላ እንዳይቆጭሽ ሶሲ ልዑል ሄሉን ይፈልጋታል ለዛ ነው ተከትላት የመጣው አብሮ እንዲሆኑ አይፈልግም ስለ ስመስለኝ ልዩ እና ልዑል ተመካክረው ሄሉና ያብን ለማለየት ተጠቅሙት ቤት ዘንድ ነው ሁለቱም እየተዋደዱ መላየታቸው ያሳዝናል። ሄሉም ለምን እንደዛ አይነት መለጣጠፍ አመጣው? ሊፕስቲክ ደግሞ ከሄት አገር ነው በሰው ላይ የሚወጣው? አሁንም ለወደፊት ሕይወት ልዑል አያስፈልጋትም። ልዑል ጠላት አልጠርስልሽም። ሄሉን የአንቺን ጋር አንቺን ቢያደርገኝ ምራቄን ተፍቼ ነው የሚሄደው። አንቺ ግን አለቀስሽ። ምን አገኘሽ ሲሆን አንቺ በጣም ሳቂ ወዶች ሴት አልቅሳ አይቀሩም። እሺ ባለጌ ነው የአብሮ አደግ አፍቅሮ አይደለም በቀል እንጂ እንኳን ሄደ ያ እንደዚህ ያሉ በጣም ነገሩ ሲጀመር ማለት ነው። መሄድ ስላሰበ ነው፣ ሁሉ ጊዜ እንደምነግራችሁ መሄድ ስላሰበ ነው እየሄደ ያለው ይሄን ማወቅ አለባችሁ። ለማንኛውም ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ከልኡል ላይ አይናችሁን ብታነሱ በጣም ደስ ይለኛል። ባገኛችሁት አጋጣሚ እኛኛ አትበሉ። ልጁን እኔ ሰውነቱ ኪሎ ልታስቀንሱት ነው። በቃ በዚህ ያፋችሁና አይናችሁ እንዴ፣ የፈጣሪ አለ። ኧረ ሰከን በሉ ደግሞ። ይሄ ኮተታ ኮተት ውጡ ከዚህ ከአተት መተት ነገር ውጡ። ደህና ነገር አስቡ። በስመ አብ ወወልድ ወመንፈስ ቅዱስ። ስልካችሁን ጸበል እርጩ፣ ህሊናችሁን ጸበል እርጩ። ወዳችኋለሁ። መልካም ጊዜ። ባይ ባይ።